በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሚን። ማክሰኞ የሚጸለይ ውዳሴ መስቀል። በአብ በወልድ በመንፈስ ቅዱስ ስም ሶስት ስሞች አንድ አገዛዝ መለኮት ላለው በአብ በወልድ በመንፈስ ቅዱስ ስም ሶስት ስሞች አንድ አገዛዝ መለኮት ላለው ምስጋና ይገባል ለዘላለሙ አሜን። እሱን አምኜ የመስቀሉን ኃይል እንድያልኩ እናገራለሁ። ሐሌሉያ መስቀል እምነቴ ነው። መስቀል ሕይወቴ ነው። መስቀል መድኃኒቴ ነው። ሐሌሉያ መስቀል ብርሃኔ ነው። መስቀል ተስፋዬ ነው። መስቀል ረዳቴ ነው። ሐሌሉያ መስቀል ጸጋዬ፣ ስጦታዬ ነው። መስቀል ሞገሴ ነው። መስቀል እምነቴ ነው። ሐሌሉያ ሳዱር፣ አላዱር፣ ዳናት፣ አዴራ፣ አዴር፣ ሮዳስ በሚባሉ የችንካር ስሞች የድነት ስምህና በሚሎስ ፊት እኔን ባር ኃይለ ሚካኤልን ተማጸንኩ። አሜን። ሐሌሉያ መስቀል ለችግረኝ ሀብት ነው። መስቀል ተስፋ ላጡ ተስፋቸው ነው። መስቀል ላዘኑት ደስታቸው ነው። ሐሌሉያ። አቤቱ አንተን ታምኛለሁና ይቅር በለኝ። በክንፎችህ ጥላ ታመንኩ እኔ ባሪያህ ኃይለ ሚካኤልን እንዳይነብልኝ ጠብቀኝ። በክንፎችን ጥላ ጋርደኝ። በጥላው ስር መቀመጥን ወደድኩ። ፍሬውም ለጎሮሮ የጣፋጭ ነው። በእግዚአብሔር ሕግ የሚመሩ ብፁዓን ናቸው። የት እግዚአብሔር ክፍሌ ነው። እግዚአብሔር የሚሰራበት ጊዜ ያለው ዓለም ሳይፈጠር ካለም በፊት የነበረ ለዘላለም የሚኖር ይህ የመስቀል አጥር ነው። ሐሌሉያ ዋው አቤቱ ቸርነት በእኔ ላይ ይሁን። ሐሌሉያ ዛይ ምህረትህ ከሰማይ በጠብቃለሁ። ሃሌሉያ ታው አቤቱ ልመንያ ወደ አንተ ትድረስ። እኔ ባሪያ ኃይለ ሚካኤልን ያደነኝ ዘንድ እጅ ጠባቂ ይሁነኝ። እኔ ባሪያ ኃይለ ሚካኤልን ያደነኝ ዘንድ እጅህ ጠባቂ ይሁነኝ። ሃሌሉያ ሙታንን የሚያስነሳ መስቀል ነው። የወደቁትን የሚደግፍ መስቀል ነው። መስቀል የክርስቲያን መመኪያ ነው። ሐሌሉያ ቤት ጉልምስና እና የነ ከኃጢአት ከውድቀት ደግፍ ሐሌሉያ ጋሚል በመስቀል ደስታን ሰጠኝ። ሐሌሉያ ዳሊጥ ሰውነቴን በአንተ ተስፋ ተጠጋች። ሐሌሉያ መስቀል ለአንካሶች ድጋፍ ነው። መስቀል ለተሳሳሱት መመሪያቸው ነው። መስቀል ለተማረኩት ቤዛቸው ነው። ሐሌሉያ ሄ አቤቱ ትእዛዝን መንገድ አስተምረኝ። ሐሌሉያ ጤት ለባረ ኃይለ ሚካኤል እንደ ቸርነት አድርግ። ሐሌሉያ ካፍ ነፍሴን ወደ መስቀል ድህነት ሄደች ሃሌሉያ፣ መስቀል ለነቢያት ትንቢት ነው። መስቀል ለሐዋርያት ስብከት ነው። መስቀል ለሊቃውንት ሃይማኖት ነው። ሐሌሉያ አሊፍ በንጹሐናፍ የተሳለ ተሳለ ሰይፍ ነው። ሐሌሉያ ዮድ በገብርኤል አፍ የተነገረ አማኑኤል ነው። ሐሌሉያ ኖን ለመንገዴ ብርሃን ነው። እንሆ ዮሐንስ እንሆ ለሃሌሉያ ኖን ለመንገዴ ብርሃን ነው። ዮሐንስ እንሆ የእግዚአብሔር በግ ያለምን ኃጢአት የሚያስወግድ እንዳለው እንደዚሁ ከኔ ከባራ ኃይለ ሚካኤል ሰውነት ኃጢአትን አስወግድ። ሀሌሉያ መስቀል ለጻድቃን ዋጋቸው ነው። መስቀል ለፍጹማን መሪያቸው ነው። መስቀል ለሰነፎች ብርታት አነቃቂ ነው። ሀሌሉያ ላሜድ ከሚከቡ ከሚያጣጋ ጠላት አድነኝ። ሀሌሉያ ሜም ከዚህ ዓለም ይልቅ የሚጣፍጥ ቃል ይማርከኛል። ሀሌሉያ ሳምኬት መስቀልን የረዴት በትር ይሁነኝ። ሀሌሉያ መስቀል እላለሁ፣ በሱ ታመናለሁ። መስቀል እላለሁ፣ በሱ ጋርዳለሁ። መስቀል እላለሁ፣ በሱ ምበረታለሁ። ሐሌሉያ ኤ መስቀል ረዳት ይሁነኝ። ሀሌሉያ ፌ መስቀል አስተማሪ ይሁነኝ። ሀሌሉያ ጻዴ መስቀል የጨለማ ኃይልን የሚያስወግድ ይሁንልኝ። ሀሌሉያ መስቀል ፍጹም ደስታ ነው። መስቀል የመድኃኒት እንጨት ነው። መስቀል የመጀመሪያ ርስት ነው። ሀሌሉያ ቆፍ አእላፋ አእላፍ በማይቋረጥ ምስጋና መስጋና የሚያመሰግኑ ነህ። ሃሌሉያ ሬስ መስቀል ሃሌሉያ ሬስ መስቀል ድህነትን ፈውስ ሐሌሉያ ሬስ መስቀልህ ድህነትና ፈውስ ነው። ሐሌሉያ ሳን መስቀልህ ብርሃን ነው። የወደቁትን የሚያነሳ መስቀል ነው። ሀጣንን የሚመልስ መስቀል ነው። ሐሌሉያ በሶስትነት አመልካለሁ። ቅዱስን እናመሰግንሃለሁ፣ ንጉስን እናመሰግንሃለሁ። ዳብሎስ ወደኔና ወደ ቤተሰቤ እንዳይቀርብ በአብ በወልድ በመንፈስ ቅዱስ ስም አውግዛለሁ። በእነዚህ ችንካር ስሞች ተማጸንኩ። ጌታዬና ኢየሱስ ክርስቶስ ሆይ እኔ ባሪያህ ኃይለ ሚካኤልን ነፍስና ስጋዬን አደራ ሰጠሁ። ለዘላለም አሚን። በእውነት ኃጢአትን የምትደመስስ አበሳን ይቅር የምትል ቸሩ አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ አምስቱ ምስቱ ቀኗ ተመስቀል ብዬ ማጸና አለው በጸሎት አስበኛሉ ሁሉ ታስብልኝ ዘንድ አንተን በአባትነት እኔ በልጅነት እንድያልኩ ጠራሃለው። አባታችን ሆይ በሰማያት የምትኖር ስም ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችን ጀራችን ስጠን ዛሬ። በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። አሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቶች ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ በማይፀኒ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታና እምረትን ለምኝልን ኃጢያታችንን ያሰሰኝ ዘንድ ለዘላለም አሜን፣ አሜን፣ አሜን፣ አሜን ይቀበልልን።